ጌታችን ኢትዮጵያ ታረቀ ቅያሜ ይቅርና ቅያሜ ይቅርና አምላኮይ ታረቀን አንተ ስለራከን በሉ አንተ ስለራከን ሞት ነው የከበበን ሜዊክርና አምላኩ ታረቀን አንተ ስለራክ ሞት ነው የቀበለን። የዘመኑ ጣዖት ገንዘብ እያሳተን

ሰጋ የተለየን ባዶነት የሞላን ፍቅር የተነፈግን ሰላም የጎደለን ሆነን ስለቀረ እግዚአብሔር ታረቀን፣ ጽድቅን አደለን፣ ጽድቅን ለተመኘን፣ ጽድቅን አድልን፣ ጽድቅን ለተመኘን ቅያሜ ዊቅርና አምላኩ ይታረቀን

ዋጋ መንፈስ ልቀ ከበድሎ አንፃኝ በቃል ምራ ህይወት እንዳገኝ

ከበደኝ ለነፍሴ ፈራው ደስታ ከእኔ ርቆ ቢበዛዘንሄ

ምንም ስንኳን ያስኑም ለነፍሳችን የሚበጅ ሥራ ሰርተን በጌታ ፊት ስንቆም እንዳልናፈር ማስተዋል ይስጠላውላችን። ወደ ምስራቅ እዩ፣ ወደ ፀሐይ መውጫ አበልሁላችሁ። ድንግልን ክበቧት እንበል፣ ሃሌሉያ ለአምላክናት ላዛኝት እልል እንበል፣ እንዘምርላት እስቲ እልል በሉና፣ ሲዘምሩላት በደንብ አመስግኑ።

ስሟን ስንጠራ መቼ ትቀራለች? የተከዘን ልታዝናና ነይ ስንላት ትመጣለችና ወደ ምስራቅ ጸሐይ መውጭ ድንግል ክበቧት በደንብ እስቲ እንበል፣ ሐሌሉያ እንበል ሃሌ፣ ለአምላክናት ለአምላክናት ላዛኝት እልል እንበል፣ እንዘምርላት ለአምላክናት ላዛኝት እልል እንበል። የጽጌው ማህሌት ዝማሬው ሲጀምር ማርያም ትመጣለች በደመና በአየር። ንይ ስንል በሰዓታት ልትባርከን ትመጣለች በእውነት። ወደ ምስራቅ እዩም ወደ ወደ ጸሐይ ድንግል ከበባት፣ አይሰማም እንበል ሃሌ ሉያ ብለን ላምላክና እናት ለዛ እልልን በል እልልን በል እንዘምርላት

አረጋዊ ማዛ ስናይ አረጋዊ ማዛ ስናይ ስናይ ስናይ ማዛ ስናይ ስናይ እስትጣቶች በርሙ ወንዶች ማዛ ስናይ ስናይ ገብረ ክርስቶስ ማዛ ስናይ ገብረክርስቶስ ማዛ ስናይ እህ ገብረ ክርስቶስ ማዛሰናዬ ገብረ ክርስቶስ ማዛሰና ማዛሰናዬ ማዛሰናዬ ማዛሰናዬ አቡነ አረጋዊ ገብረ ክርስቶስ ሰማይቱ ጊዮርጊስ አባ ተክለ ሃይማኖት አቡነ አብተ ማርያም መዓዛ ሰናዬ ገብረ መንፈስ ቅዱስ

ከክብር በላይ ክብረ ገነን አንተን ማወደስ ያስደስተናል። ስምህን ማክበር ግብራችን ሆኗል።

አህሌትህን አናቋርጥም። የመከራ ዶ ቢወርድብንም እንዘምራለን ለአምላካችን ክብር። የመከራ ዶ ቢወርድብንም እንዘምራለን ለአምላካችን ክብር። ስም በሁሉ ከክብር በላይ ክብረ ግንን አንተን ማወደስ ስምን ማክበር ግብራችን ሆኗል። ሰማይ ውዝና አብለመናብያታ ፍቅር በእኛ ውስጥ አላቋርጥም ችርነትን እንጠብቃለን። ካንተ ደጅ ጌታ የትንሄዳለን? ቸርነትህን እንጠብቃለን። ካንተ ደጅ አምላክ የትንሄዳለን? ስም በሁሉ ተመሰገነ። ከክብር በላይ ክብር ገነነ። አንተን ማወደስ ያስደስተናል። ስምን ማክበር ግብራችን ሆኗል በምግብ ጡት ብነሰቃይም ማህሌትህን አናቋርጥም። የመከራ ዶፍ ቢወርድብንም እንዘምራለን ለአምላካችን ክብር። የመከራ ዶፍ ቢወርድብንም እንዘምራለን ለአምላካችን ክብር። ስምበ ሉ ተመሰገንም ከክብር በላይ ክብር ግንነ አንተ ውዱስ ክብራችን ሆነዋ ረዳዬ ምንዱባነ ረዳዬ ምንዱባነ ረዳዬ ምንዱባነ ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት አብሳሬት

ሊቀ መላእክት ሩፋኤል ፈጣን አቡነ አረጋዊ እርዳኝ ባርከኝ፣ አቡነ አረጋዊ እርዳኝ ባርከኝ፣ ናፍቄያለውና በረከትህን አቡነ አረጋዊ እርዳኝ ባርከኝ። አቡነ አረጋዊ እርዳይ ባርያህን ናብቅ ያለውና በረከትህን ሰውነቴ ደክሞ እርዳይ ባርያህን በደዌ ሲመታ እርዳይ ባርያህን ነፍሴን ሲያንገላታት እርዳይ ባርያህን የኃጢአት በሽታ እርዳይ ባርያህን ታምሩን በማሰብ እርዳይ ባርያህን ጸናው ተማጽኜ እርዳይ ባርያህን ዛሬ ዘምራለሁ እርዳይ ባርያህን በጸበሉ ድኜ እርዳኝ ባርያህን አቡነ አረጋዊ እርዳኝ ባርያህን አቡነ አረጋዊ እርዳኝ ባርያህን ናፍቅ ያለውና መረከትን ገብረ ክርስቶስን እርዳኝ ባርያህን ገብረ ክርስቶስ ዳይ ማርያን ናፍቅ ያለውና በረከትን ቆልሱ ገብረ ክርስቶስ ዳይ ማርያን ገብረ ክርስቶስ ዳይ ማርያን ናፍቅ ያለውና በረከትን ናፍቅ ያለውና በረከትን ናፍቅ ያለውና በረከትን